በሙዚቃ ዓለም ውስጥ የገጣሚና የዜመኞች ሥራ ሙዚቃ ለሰው ጆሮና ልብ ቅርብ ማድረግ መቻል ነው። ይህ ሙዚቃ ታዲያ ከልብና ጆሮ አልፎ ወደ ነፍሳችን ደርሷል ብንል ማጋነን አይሆንም። የሀገር መልኳ ተገልጾበታልና የሀገር ምንነት ተዚሞበታልና። ለዚህ ምስክር የሚሆኑን ብዙ ናቸው። ጋሽ ጥላሁን ገሠሠ ይህን ሙዚቃ ሲጫወት በአካል ተገኝቶ መስማት የቻሉት ደግሞ ነገሩ ሌላ ነው ባይ ናቸው። ወቅቱ የኢትዮ ኤርትራ ጦርነት ነበርና ለዛ ሜጋ ላይ ይጠና ነበረ። የተለያዩ ስራዎች ይጠኑ ነበረ እና አጋጣሚው እዛ ላይ ነበረ። እሱ ያን ሲዘፍን በቃ ምልሽ ሀገርሽ ተወራ ምናምን ተይዛ፣ እልህ አለ፣ ቁጭት አለ። ያንን ሁሉ ነገር ነው እና ውስጥሽን በቃ ያባባው ነበር። የመጀመሪያ ጊዜ የሰማሁት የሆነ አመት ምረት ማስታወስ ባልችልም መድረክ ላይ ተሰርቷል ሙዚቃ እና ጋሽ ጥለሽ በጣም እያለቀሰ ነበር ሲሰራ ነበር። ለመጀመሪያ ጊዜ ልቢ ውስጥ የገባው ማለት ነው ስሜቱ ራሱ። ጋሽ ጥላውን ራሱ ሀገር ነው እና የዛን ጊዜ ነበር ለመጀመሪያ ጊዜ የሰማሁት። ጋሽ ጥላውን እንደዚህ እንትኑን ባታየውም ማለት ነው ይሄ ፊቱን ፋሻል ኤክስፕሬሽኑን ባታዩም ቮካል ኤክስፕሬሽን አለው በጣም ሌላ ድምጻዊ ጋር የሌለው። ጋሽ ጥልሽ ጋር ለምሳሌ የበዓል ሲዘፍን ያመትባል ቶን ነው በቃ መሰሚው በሬዲዮም መሰሚው ማለት ነው። ስለ ሀገር ደግሞ ራሱ ሀገር ነው። ቢያንስ እንደ ከ69 ዓመተ ምህረት ጀምሮ ራሱ በት መጪ ሀገር ላይ ብቻ አትኩር የሰራቸው በጣም በርካታ ስራዎች ስለሆኑ ሳቶጂ በግድ ይጋባል። የጥላሁን ኢትዮጵያ ሙዚቃ ውስጥ ሀገር በእየለቱ ከነሙሉ ክብሯ ገዝፋ ትቃኛለች። በዜማ ውስጥ ኢትዮጵያ እናት መመኪያናትና ክፉዋን ከምሰማ የእኔ ሞት ይቅደም የሚለውን ሀሳብ ስሜትን በሚይዝ ጉልበት በግልጽ ሲዜም እንሰማለን። በስስት የማዩ ሙዚቃ ነው። በማንኛውም ታይም ወይም ደግሞ ስሜቴ ሲጎዳ አንዳንዴ ሲከፋኝ ሁሉም የምሰማው ሙዚቃ ነው። ስለ ሀገሬ ማሰብ ስፈልግ ማለት በምን አይነት መስዋዕትነት እዚህ ደረጃ እንደደረሰች ሀገራችን ነው። ልክ ሲጀምር ያሉ የሙዚቃ መሳሪያዎች፣ ዜማው የተነሳበት መንገድ፣ ይሄ የተጠቀመው የዜማ ስልቱ ማርሽ ሪትም ይባላል። ማርሽ ባንዶች ብዙ ጊዜ የሚጠቀሙት ሪትሙ ሆን ብሎ ስሜትን የሚቀሰቀስ ሀገራዊነትን እንድናስብ የሚያደርግ አይነት ስልቱን ስለተጠቀመ ነው። ኢቨን ምንም እኮ ግጥሙ ሳልሰማ ማለት ነው። ያለ ግጥም ቢሰራ ብለሽ አስብ ይሄ ሙዚቃ ዜማው ብቻ ስሜትን ይቀሰቅሳል። ኢትዮጵያ የሚለው ሙዚቃ አንዲትን ሀገር በአንድ ሙዚቃ ብቻ ጠቅልሎ የሚገልጽበት መንገድ ነው። ይሄ የተጫወተው ክቡር አርቲስት ዶክተር ጥላሁን ገሠሠ መሆኑ በዛ ላይ ደግሞ ስለ ሀገር መሆኑ ይሄ ተዳምሮ በጣም የተለየ ስሜት ነው የሚሰማው። እንግዲህ በግሌ ስንሰማው በጣም የተለየ ስሜት ውስጥ የሚከተኝ ስለ ሀገር ያለውን ፍቅር፣ አጠቃላይ ስሜቱ ጠቅልሎ ውስጣዊ ስሜት የሚያነሳሳ አይነት ለመግለጽ በጣም ከባድ የሆነ ፊሊንግ አለው ሙዚቃው። ሁላችንም ስንሰማው የሆነ የሚወር ነገር ስሜት አለው የሀገር ፍቅር ስሜት ያነሳሳልና በዚህ ልክ እንደዚህ የተዘፈነ የኢትዮጵያ ሙዚቃ እንግዲህ በጣም ብዙ ሙዚቃዎች አሉ ስለ ኢትዮጵያ የተቀነቀኑ። ግን ጋሽ ጥላሁን በዚህ ልክ ኢትዮጵያን የገለጸበትን ሙዚቃ የሚያክል ትልቅ ሙዚቃ እንግዲህ በእኔ በኩል የለም። እጅግ በጣም የተለየ ስሜት ነው የሚሰማኝ። በዚህ ሙዚቃ ዜማ ውስጥ ታሪክ ይነገራል፣ ጀግንነት ይነክሳል፣ ሀገር መኩሪያ ብቻ ሳትሆን መመኪያም ጭምር መሆኗ ይነሳል። ሀገር በግጥምና በዜማ መንገድ ተሳፍራ ከነፍስ እንደምትስማማ ያስቃኘናል። ኢትዮጵያ በዜማው ውስጥ ነጻነቷን በደሟ የጻፈች የማዕዘን ድንጋይ ናት። ብርቱ ልጆቿ በየዘመናቸው በደም ላብና በሞታቸው ያሻግሯት የመስዋዕት ሜዳ መሆኗ በግልጽ ታትሞበት እናገኘዋለን። መጀመሪያ ኢትዮጵያ ብሎ ሲጀምር ያ ነው በቃ የሁሉም ልብ ውስጥ የሚገባው። ከዛ በኋላ ያለው በኢትዮጵያ ውስጥ ያሉ ዝርዝር ነገሮች ናቸው። ጀግንነቷን፣ የህዝብ ለህዝብ መፋቀርን፣ መተሳሰብን፣ መተሳሰርን መከባበርን ብዙ ነገሮችን እየገለጸበት ይመጣል። የአፍሪካ ቀንድ መሆኗን፣ ለጥቁር ሕዝቦች መሰረት መሆኗን በጣም ብዙ ነገሮች አሉት በግጥም ውስጥ። ግን መጀመሪያ ግን ኢትዮጵያ ሀገሬ ብሎ በቃ ሲነሳ እዛ ላይ ነው የሚገሉ ማንኛውንም ስ ግን እኔ በጣም ደስ የምትለኝ መስመር የምድር ፍቅር ብስራት የመስዋዕት ሜዳ የምትለዋ። ፍቅርና መስዋዕትነትን ስናነሳ መስዋዕትነት በኃይል የሚገኝ ነገር ነው። ጦርነት ካለ ጦርነትን ታዋግተን ራሳችንን መስዋዕት አድርገን የምናገኘው ነገር ነው። ፍቅርን ደግሞ ስናስብ ስለ መውደድ ስለ ልስላሴ ነው የምናስበው እና የሚቃረኑ ይመስላሉ ግን ደግሞ ሀገርን ለመገንባት ሁለቱ በተቃራኒ ግን ደግሞ ሁለቱ በጣም አስፈላጊ ነገሮች ናቸው። አሁን ላይ ስናየው ፍቅርን በፊት የጠላትን ወረራ ስናስብ ደግሞ መስዋዕትነትን የሚፈልግ ነገር ነው ሀገርን ለማቆም ለመገንባት ሀገርን እንደ ሀገር ለማቆየት ነው ችኛዋን ፕሬዝ በጣም ወዳታለሁ። በጣም ስሜት ትሰጠኛለች። የተጋድሎ አጽመርስ የደም ፍሳሽ ብቅ ይላል እሱ ማለት በጣም በመስዋዕትነት የቆመች ሀገር ብዙ አባቶች የውጭውን ወራሪውን ምንም ብትይመጣ በጣም ዋጋ ከፍሏል። እና የነሱ አጽም ርስት ነው የሚለው መሬት አለ። የተጋድሎ አጽመ መሬት ቢለው ለምሳሌ ዓለም እንዳለ ምድር ነው ሊሆን የሚችለው ርስት ነው። ርስት ደግሞ እስቲ የራስሽ ነው፣ የራሳችን ርስት ደግሞ ኢትዮጵያ ናት። ስለዚህ የተጋድሎ አጽመ ርስት የደም ፍሳሽ ብቃ ይላል። ውሃ አትክልት ብታጠጪው አትክልትን ያበቅላል። ኢትዮጵያ ጸንታ ነፃነቷ ምኗ ሁለ ሁሉ ነገር በቅሎ የተገኘው በአባቶቻችን ደም ነው። የእነሱ ደም አጠጥቶት ነው ርስቷን እየበቀለች ያለች የጥቁር ሕዝብ ክብር የመአዘን ድንጋይ የመአዘን የጥቁር ዘር አድማ ሰንደቅሽን ያመነ የምትል ፓርት አላት ውስጡ ካሉት ግጥሞች ውስጥ ያ ማለት እንግዲህ ኢትዮጵያ ሰንደቅ ዓላማ እንደሚታወቀው ለአፍሪካም ምልክት ነው። ብዙ የአፍሪካ ሀገሮች ከዚህ ሰንደቅ ዓላማ የተውጣጡ ቀለማትን ይጠቀማሉ እና ስለ ሰው ዘር መገኛነቷ፣ ስለ ታሪክ አሻራነቷ፣ ስለ ሉዓላዊ ነፃ ሀገርነቷ እጅግ በጣም ያልዳሰሳቸው ቦታዎች የሉም። ሀሳቡ ና በጣም ሰፊ ነው እንግዲህ ፊልም ቢሆን ኖሮ ሰዓት ይኖረዋል፣ ረጅም ነገር ለማሳየት እድል ይኖረዋል። በስዕልም ልንገልጽ ከተባለ የተለያዩ ቀለማትን ዲቴል የሆኑ መግለጫዎችን ተጠቅመን ልንገልጽ እንችላለን። አንዲትን ሀገር ሀገርን የሚያክል ነገር ግን በትንሽ ደቂቃ ውስጥ በሚወሰን ሙዚቃ፣ በትንሽ ቃላት፣ በተወሰነ ግጥም መግለጽ መቻል እጅግ በጣም በጣም ከባድ ነው። የዜማው ግዝፈት ከመግቢያ ሙዚቃው ከኢንትሮ አንስቶ፣ እንግዲህ በዚህ አጋጣሚ ያቀናበረው ቴዲ ማክ ነው፣ ቴድሮስ መኮንን እጅግ በጣም ደረጃውን በጠበቀ ጋሽ ጥላሁንን በሚያክል ትልቅ ዘፋኝ ልክ ስለ ሀገር በተዘፈነ ሙዚቃ ልክ የተዘጋጀ ቅንብር ነው ያለውና ከግጥሙ ከዜማው ከቅንብሩ ከድምፃዊው ጨምሮ የተዋጣለት ጥንቅቅ ያለ ደረጃውን የጠበቀ በከፍታ የተቀመጠ ማንም ሊደርስበት የማይችል ትልቅ ሙዚቃ ነው። በጥቂት መስመር ሀሳብ ውስጥ መልከብዙዋ ኢትዮጵያ ወደ ልባችን እየነዘረች ትቀርባለች። ሀገርን እንደወከለ ብሔራዊ ዜማ ሁሉም ከዳር እስከ ዳር ታርቆባታል። ለጆሮአችን ምቹ ለልባችን ቅርብ እንዲሆን አድርጎ ዜማውን የሰራው አበበ መለሰም ይህን ያስታውሳል። ያው ዜማው ስሎ ሬዲ የሚባል ደረጃ ሊገለጽ የሚችል ነው ወይ፣ ስዊንግ በሚል ስታይል ሊገለጽ ይችላል። ዘፋኙ ርቆ ከጎኔ ከሌለ እኔ በጣም ይከብዳል። በጣም ለምን ብዙ ስራዎች በምሰራበት ሰዓት፣ ዘመን በማስጠናበት ሰዓት፣ ይሄን በል ይሄን ያዝ ይሄን ታሊያክ ነገር እየሰራን ስለሆነ እንትን የምንለው አሁን ሙሉ ነገር ሰርቶ መላኩና ያን ደግሞ አጥና ማለቱ አንዳንድ የማይመጡ ነገሮች ሊኖሩ ይችላሉ እና እነዛ እነዛ ቅሬታዎች ይኖርብኝ ይችላሉ እና ከጎኔ ካለ ግን ያላናረበትን ቦታ ያልሄደበትን ቦታ አይ እዚህ ጋር

እና በራሴ ግጥሞች አንዳንድ ግጥሞችን እንሰራውለት ከሳቴ ገሞራ ከሚመታው ችግር ከቸነፈር ከምን አምላክ ሲጠብቅሽ ከልጆችሽ ጋራ ምናምን የሚል ነገር አድርጌ፣ ሌሎችን ምንትኖች አድርጌ አስተካክዬ የዜማውን ጨረስኩት። ከሌሎች ዜማዎች ጋር ማለት ሞሮፍ የተጠቀመው ብራስ ኢንስትሩመንትስ የሚባለውን ውድዊንድም በተወሰነ እና ደግሞ ድራምስ፣ ይሄ ፓርኬሽን ሴክሽንስ የሚባሉ ሙዚቃ መሳሪያዎችን ፓርኬሲቭ የሆኑት እነዛም ብራስ የሚባሉት ትራምፔት፣ ትሩምቦን የሚባሉ ሙዚቃ መሳሪያዎች። ፓርኬሽን ሴክሽንስ የሚባሉት ደግሞ ይሄ ድራም ከበሮ ምናምን፣ ይሄ ቲምፐኒ ምናምን የሚባሉት ያን የተጠቀምበት ምክንያት ለመሰለች ልክ ይሄ ቅድሙ የዜማ ስልቱ ፈጠን ብሎ አይደለም የሄደው ማርሽ ስልት ውስጥ የሚገባ አይደለም እንደ በፈጣን ሙዚቃ ስርት ውስጥ እነዚህ ሙዚቃ መሳሪያዎችን ስትጠቀሚ ሞሮፍ ወደ ልባችን ይደርሳል። ስሜትን የመቀስቀስ አይነት ልክ እንባችን ለምን ይመጣል መሰለሽ? ግጥሞ አይደለም በነገራችን ላይ ሞሮፍ ዜማው እና ይሄ ቢቱ ነው እንባችን እንዲመጣ የሚያደርገው ስሜታዊ እንድንሆን የሚያደርገው እንዲነዝረን የሚያደርገን እሱኛው ስሜት ነው። ኢትዮጵያ ሙዚቃ ታትሞ በወጣበት ወቅት ሳይሰማ ለሁለት አመታት ቆይቶ ነበር። ተመልሶ ወደ ሕዝብ ጆሮ እንዲደርስና ተወዳጅ እንዲሆን ታዲያ ምክንያት የሆነ አንተው አለ እና በጣም በዚህ አጋጣሚ ሳሚ የሚባል ቦክሰኛ ከአሜሪካ ነገር ከነዚህ ዓመት ወይ ከሁለት ዓመት በኋላ ማለት ነው ኢትዮጵያ ውስጥ ይመጣል እና በሚመጣበት ሰዓት ይዞት የመጣው ካሴት ይህን ዘፈን ነበር እና ልክ ወደ ያኔ በደግ ዘመን ነበር በኢትዮጵያ ቴሌቪዥን እንትን ተብሎ በቀጣይ የተላለፍ ተላልፍ ነበርና ምን ኢትዮጵያ ህዝብ ይከታተል ነበር። በላም ፕሮግራም እና ሳሚ ሲገባ፣ ሳሚ ቦክስ፣ ሳሚ እና ሳሚ ሲገባ ይሄን ዘፈን ነው አጫውቱ ልኛ ላቸው ባግራውንድ እና እና ኢትዮጵያ እስክስታ እየመጣ ነበር ዘፈኑ ት የእስክስታ አይደለም፣ ግን አይ ቲንክ እዛ ተወልዶ ያደገ ይመስለኛል። እና በዛ እስክስታ እየመታ ምናምን እንትን አደረገ። ከዛ ልክ ጨዋታው ከተከናወነ በኋላ ሰማ ሞ ብ ዘፈን ሲል ሲቀርብ ከዛ ኔክስት ዴይ ትንሽ አንዳንድ ጉርምታ ተፈጠረ። በአንድ ምት ነው የጣለው እንትኑን ተጋጣሚውን እና እንዴት ሴትፕ ነው ምናምን ምን ነገር መጣና በቴሌቪዥን ይዘውት አቀረቡ። ሳሚን የእሱን ስራ አስኪያጅ መሰለኝ አብሮ የመጣውን ፕሮሞተር ጋር ይዞት የመጣውን ሰው እነሱም ጠየቋቸው። እና ሲጠየቋቸው ይሄ ዘፈን አሁን፣ ፕሮግራሙ ገና ሲገባ ፕሮግራሙ ይታያል፣ ይሄ ዘፈን አለ። እንደገና ደግሞ አሁን ሲጠየቁት መልሰው ከባክግራውንድ ያመጡታል። እሱ እንትን እያለ ሲገባ ኢትዮጵያ እየተዘፈን ማለት ነው። ይሄ ነገር በዛ ሳምንት መነጋገሪያ ሲሆን ዘፈኑ አብሮ መነጋገሪያ ሆነ። የጥላውን ዘፈን የመቼ ነው የሚል ነገር መጣና ከዛራ ሳሚ ጉዳዩ ጨርሶ ሄደ። ለጋዜጠኞች አልፎ አልፎ እያሰሙት አልፎ አልፎ ከልፋፉ ወደ ቀን ከቀን ወደ ቀን ቀን ቀን፣ ያው በአሁኑ ሰዓት ኢትዮጵያ ህዝብ ሙሉ ለሙሉ የሚያውቀውና በዓለም ዳርቻ የሚገኙ ኢትዮጵያውያኖች ኢትዮጵያ የሚሆን የጋሽ መዝሙር ወይም ዘፈን የማያውቅ አለ ብዬ አልገምትምና ልክ ራሳችን ኢትዮጵያችን የምናፍቅበት የምንመካበት ዘፈን ሆኖ ነው የቀረበው። መጨረሻ ላይ ሀገር ኩራት፣ ጀግንነቱና ወኔው በድምፁ በኩል ታተሟል። በየቀኑ የሚተነተን ሀሳብን ተሸክሟል። ጥላሁን ገሠሠና የጥላሁን ኢትዮጵያ ጥላሁን ሲጫወት በብዙ ድምጽ ያኖቻችን አሉ። በየ በየስታይላቸው የምንወዳቸው። ጥላሁን የምንወድበት የተለያዩ ነገሮች አሉ። ከዛ ውስጥ ልምዱን ብቻ አንስተን ብንል ቃላቶችን በደንብ መግለጽ ይችላል። ቃላቶች በብዛት አንዳንድ በሶ ቃላቶቹን ይበሏቸዋል። እሱ ቃላቶችን መግለጽ ስልሽ ቃላቶችን ከስሜት ጋር ነው የሚገልጻቸው። ስለዚህ አሁን ለምሳሌ ለአንድ ሰው ሰተሹ ዝፈን ብትውና ጥልሽ ጋር ሲመጣ ደግሞ ልዩን የሚሆነው በሁለት በሦስት መንገድ፣ አንደኛ ስለ ቃላቶቹን በደንብ ፊል ያደርጋቸዋል። ፊል የሚያደርጋቸው ደግሞ ከምን ባነሳ መስለሽ እድሜው አለ፣ የኖረበት ዘመኖች ሁሉ አሉ። እነዚያ ዘመኖች ኢትዮጵያዊነቱን ብቻ በውስጡ ሲጸርጽ፣ ለሰውም ሲያሰርጽ የኖረበት ዘመኖች ናቸው። እነዚያ በጣም ደግ ደግ ደግ አልፎ ለብዙ ዓመት የመጣ ነው። ይሄን ራሱ ኢትዮጵያ ብሎ ገና ሲሰራው ፊሊንጉ ነው ወዳንቺ የሚያጋባው በጣም ብዙ ነገር ያጋባብሻል። ብዙ ብዙ እዚህ ግቡ የማይባሉ ማለት በቀለል ያሉ ስራዎችን ሰቅሏቸው በጣም ተገርመን ሰምተናል። ምክንያቱም አንደኛ በተለይ ሀገራዊና ይሄ በዓል ነክ ነገሮች ላይ በጣም ይለያል። በቃ እሱ ጋር ማንም የለም። ምክንያቱም ድምጹ ድምጹ ይቀየራል። ጋስትሬሽን ሶስት አይነት ሙዚቃ ሲሰራ በስተኛው ሶስት የተለያየ ጋሽ ትለሽ ነው የምትሰሚው። አንድ በዓል አንድ የአገር አንድ የፍቅር ሲዘፍን ብትሰሚው የፍቅሩ ሌላ ቶን ነው ሌላ ሙዚቃ ነው። በቃ የአገሩ ሌላ ሙዚቃ ነው። ሳቅ ፈገግታ ደስታን ሲለሽና የ13 ወር ጸጋን ሲዘፍን ሁለት ጋሽት ነው። እንደየ ሙዚቃው ካራክተር ድምጹን ኔቸሩ፣ ፈልጎቱ፣ ብቃቱ በጣም በሚያስገርም ሁኔታ ለሶስቱም የተለያየ ቶን የሚያወጣለሽ እጅግ ድንቅ ድምጽ አይ ነው በጣም ስሙ ኦልሬዲ የተገነባ ነው። ከዛ ደግሞ የዜማ ስልቱ በጣም ሀገራዊነት ነው። ግሮሮው ልክ የጥላሁንን ዜማዎች ስንሰማ ሀገር የሀገር ውስጥ ሙዚቃዎች፣ የሀገር ቅኝቶች ነው የምናስታውሰው። የተነሳው ግጥም ደግሞ ስለ ኢትዮጵያ፣ ስለ ሀገር ነው። ስለዚህ እዚህ ጋ ከጥላሁን ውጭ እንደዚህ ውብ አድርጎ መጫወት የሚችል ሁላችንም የምንስማማበት እንትን ላይኖር ይችላል። ምክንያቱም ጥላሁንንም እንደ ጥላሁን ኢትዮጵያውያን የተቀበልንበትን መንገድ ስላለ ማለት ነው ያሰንደቋን ያመነው ብርቱ ጀግና ለጥቁር አርማ የሆነችዋን ሀገር የተረከበው ሀገር ወዳዱ ኢትዮጵያዊ በግጥምና ዜማው በኩል ብርታት አግኝቶበታል። ኢትዮጵያና ኢትዮጵያዊነት መልኩ ምን እንደሚመስል በአጭርና በግልጽ ቃላት መረዳትም ሆኖለታል። የጥላሁን ኢትዮጵያ በዘመኑ ራሱንና እልፍ ጉዳዮችን ለኢትዮጵያውያን አሳይቷል። ትላንት ብቻ ሳይሆን ዛሬም እያሳየ አለ፣ ነገም ድረስ ይቀጥላል።